ይህም በማድረግ የራሱ ትልቅ በጣም ደስ ያለ ትልቅ ነገር ነው የሰራሽው። ቤተሰቦቻችን ህክማ ያለቻቸው ነገር ሰምታችኋል። በቅርቡ አዲስ ነገር ይኖራል፣ ይታረቃሉ አብረው ይሆናሉ ብላለች። ተስፋ አለ ብላለች። እንግዲህ በተስፋ እንጠብቃለን። ኧረ እርግጠኛ ሆና ነው የተናገረችው። ባይ ዘ ወይ እኔ እርግጠኛ፣ ሁለቱ የሚቀራረቡበት መንገድ ከተከፈታ በጣም ቀላል ነው። ቢያንስ ችግራቸው ይፈታል። እና እኔ የሚያደረግኩት ይሄ ነው። ይህ በማድረግ ላይ ደግሞ በጣም ደስ ብሎኛል። በቅርቡ ደግሞ መቶ በመቶ እርግጠኛ ሁኝ የምነግራቸው ነገር ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በአዲስ ቪዲዮ ከች ብያለሁ። ያው ሰሞኑን አንዳንድ እየተፈጠሩ ያሉት ነገሮችን ታውቃላችሁ። እናንተም ያው ሚዲያ ላይም እያያችሁ ነው። ህክማም እኔም ቻናል ላይ ተናግራ ነበር። እና ዛሬ የማወራህ ነገር አለ ቪዲዮ ይዛ ጠብቀኝ ምናምን ብላኛለች። ምን እንደምትነግረን ያው እናንተ የምትሰማላችሁ፣ ለእኔም ምን እንደምትነግረኝ ትሰማላችሁ። ያው እዚህ እንዳለች ታውቃላችሁ ብዙዎቻችሁ፣ አዲስ አበባ ማለት ነው። ህክማ አዲስ አበባ እንደመጣች ምናምን ነገር ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። እና አዲስ አበባ ከመጣች በኋላ ደግሞ ያው እነሱ ጋር ነው ያለችው፣ ፍቅር ጋር ማለት ነው። እና እዛ ደግሞ ምን ላይ እንደደረሰች ምን እንዳደረገች የደረሰችበትን ብቻ ትነግረናለች ብዬ አስባለሁ። ብቻ ስለሱ ይመስለኛል የምታወራኝ። ከሌላ ጉዳይ በዚህ ሰዓት ያለባት አይመስለኝም፣ ምንም ከዚ የለባትም። ለዚሁ ነው የመጣችው አዲስ አበባ ማለት ነው፣ ቪዲዮ ላይ እንዳያችሁት። እና እስቲ የምትነግረንን ነገር አብረን እንሰማለን። ቤተሰብ እንግዲህ ሰብስክራይብ አድርጉ። ቻናሌን ሰብስክራይብ ሼር ላይክ እያደረጋችሁ አበረታቱኝ። ሀያ አምስት ሺህ ወደ ሰላሳ ሺህ አስገቡኝ። እስኪ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እስ ልቁጠርላችሁ አንድ አምስት ደቂቃ። እስቲ ሰብስክራይብ ለማድረግ አንድ ሁለት፣ እስቲ እያደረጋችሁ ነው፣ ሶስት አራት አምስት እና ሰብስክራይብ እያደረጋችሁ ቤተሰብ። ለማንኛውም የደውል ምልክቷንም ተጫኖ ባይዘው ቪዲዮ እንዲደርሳችሁ ማለት ነው። እና ያው ቻናሌ እየተንቀሳቀሰ አይደለም ብዙ ወደ ብዙ ሰዎች አላችሁ ቻናሌ ላይ ግን ያው ለጥቂት ሰዎች ነው ቪዲዮ እየደረሰ ያለው። ቢያንስ ሼር እያደረጋችሁ አበረታቱኝ ቤተሰብ። እንዲህ አንቺ ምንድን ነው መንፈስ ነሽ?

አሁን ጠፍተሻለ እኛ አሁን እኔ አሁን ፍለጋ ልወጣ ነበር አዲስ አበባ ጠፍተሽ ከሆነ ብዬ እኔ እኮ አሁን አዲስ አበባ አታቂ ከዚህ በፊት መተሸር ምናምን ነገር መተሽ ታቂያለሽ ግን በቃ ሰፈር ሰፈር ምናምን ተንከራተሽ ስለማታቂ ሆነ ሰፈር የጠፋብሽ ምናምን ነገር ማስለኝ ነበር ፍለጋ በር ተዘግቶብኝ እንዳልወጣ ማለት ነው ሞልቴ እንዳልጠፋ እና እንዴት ነሽ በጣም አምሮብሻል ማሻላ ተባረከላ አዲስ አበባ ሲመጣ በቃ ሁሉም ያምሩበታል። ሙሽራ መስለካ የመጣው አይደለም። ምንድን ነው ዛሬ? ምን አዲስ ነገር አለ? እስኪ የምታወሪው ነገር ቤተሰብ ነው እኮ። ምን ይዘሽ ነው የመጣሽ? እስኪ ማለት ሲሪየስ ልጠይቀሽ፣ ምን ላይ ደርሰሻል አሁን ላይ? አዲስ አበባ እንግዲህ ከመጣሽ ነው ረ ቆየ በጣም። እዚሁ ቀረሽ እኮ እና ከመጣሽ ቆይቷል። እነሱ ጋር ነው ያለሽው እነ ፍቅር ጋር። ምን ላይ ደርሰሻል አሁን ላይ? በምን ሁኔታ ነው ያለሽው? ምን አደረግሽ ከመጣሽ በኋላ? ምን ተፈጠረ? እስኪ ያለውን ነገር በዝርዝር አውሪልን። በዝርዝር እንግዲህ ያው ድፍን ከሆነባችሁ ዘርዝሩና ዘርዝርላችኋለሁ። ዛሬ እኔ ጋ አለ እና የምር ቤተሰብ ያው ለእኔ ያላቸው አመለካከት በምንም ተአምር አልተቀየረም። ሁለቱም ጋር ማለት ነው። የምር እንደ ድሮ ነው። በቃ ለእኔ እንደ ድሮ ነው። እነሱ ያው ትንሽ ሁለቱ ስለተደባበሩ ይመስለኛልና ያው አለመረዳዳት ችግር ነው። ቢያንስ አንድ ሰው ግልጽ የሆኑ ተቆጥቶ ምናምን ለማስረዳት ቢችል ያ ሰው ነገሩ እስከዚህ የማይደርስም ነበር። እና ሁለቱም ኃይለኛ በመሆናቸው ነው እልሃለ። እና ሁለቱም እልህኛ ስለሆኑ ለዛ ነው እንጂ ሁላቸውም ያው ሁላቸውን ማግኝቼ አውርቻቸዋለሁ። ሁላቸውም ያለባቸውን ችግር ምናምን ነግረውኛል። ምናምን ነገር ና በጣም ይቅርታ፣ ያው ቪዲዮ ይዤ እንደማልወጣ ነግሬያቸዋለሁ። እኔ በቃ አንድ ላይ ሆነን ነው መውጣት ምፈልገው እንጂ ለየብቻ እያል መጣም ብዬ ቪዲዮ ነግሬያቸዋለሁኝ። ለዛም ነው ቪዲዮ ያልሰራውትኝ። እና ደግሞ ያው አዲስ ነገር ምንድን ነው ቢያንስ እነሱን እኔ ካወራኋቸው በኋላ አዲስ ነገር አለ። በቃ ካወራቸው በኋላ ቢያንስ የመነጋገር እድል መፍጠር እንዳለባቸው ገብቷቸዋል። አንደኛው ሲናገር አንዱን ለማስረዳት አንዱን ማዳመጥ እንዳለበት ገብቷቸዋል። እና ይህም በማድረግ የራሱ ትልቅ በጣም ደስ ያለኝ እና አንዳንድ ሰዎች ነገር ይገባኛል እና እኔ የምር አንዳንድ ሰዎች ደግሞ ላስታርቃቸው ስሉ ስል በጣም የምትሳደቡ የምትቆጡ ልጆች አላችሁ። ይባስ ደግሞ ከእምነት ጋር የምታገናኙት እኔ ሃይማኖትን አልለካውም። የሃይማኖት ሁሉም የራሱ ሃይማኖት የግል ነው ሲጀመር ሁሉም ያመነበትን ነው የሚያመልከውና እኔም ያመንኩበት ነው የማመልከው፣ እነሱም እንደዛው፣ እሷም እንደዛው። እና ሃይማኖት ይቀድማል። እኔ አይቀድመም አላልኩም በምንም ተአምር ማለት ነው። እና እንዳየካየ ብዙ ልጆች ኮሜንት ላይ እያወሩ ነው። ረፊ ምናምን ለማስታረቅም አትሞክሪ ምናምን ነገር እየተባለች ነው። አዎ እንዴት ነው ሰው የሰውን ምስለ በቃ የሰውን ጥላቻ ሴጣን ነው። እኔ ከዚህ በፊት ሲደሰት እማውቀው እና የነሱ በጣም ከፋ። አታስታርቂያቸው ይለያዩ ምናምን ነገር ቢያንስ እኮ እኛ ያኔ ድሮ ልጅ እያለን ሁላችንም እምነት አለን አይደል? እምነት እናቃለን እና ከልጅነታችን ጀምሮ አብረን እየተጫወትን አብረን ያደግን ሰዎች፣ አብረን ብዙ ነገር ያሳለፈን ሰዎች ቢያንስ ትዝ ካላችሁ እንኳን የዛሬ ዓመት በጣም ከባድ እንትን ነገር አሳልፈናል። የዛሬ ዓመት ከምናምን በጣም ብዙ ነገር ሁለት ዓመት አሳልፈናል አይደለም አፍጥሮ የደስታን ነው። ደስታው እንተውና፣ ብዙ ሀዘን ነገሮች፣ ብዙ ከባ ከባባ ችግሮችን አብረን ፈተናል፣ አብረን ተጋፍጠናል እና ይሄን ነገር በምን እንደሳላችሁ ታላቅም እና እኔ ህፃን ልጅ ይጫወታል፣ ይስቃል፣ ያድጋል። ከማንም ጋር ህፃን ልጅ ሄዶ የሚጫወተው ክርስቲያን ስለሆንክ እኔ ከአንተ ጋር ልጫወቱን ብሎ ለቆ ትሄዳል እንዴ አይልም። ለምን ህፃናቶች አይምሯቸው ንጡ ስለሆነ ማለት ነው። እና የምር በእምነት አታገናኙኝ። ሲጀምር እኔ እምነትን አልነካሁም። እምነታችሁን አከብርላችኋለሁ። እሷ ነው ሃይማኖት ግል ነው። ሁሉም የራሱ የሆነ የሚያምንበት እምነት አለው። እና ሃይማኖት ደግሞ የሆነ ሴንሲቲቭ ነገር ነው። በጣም ለሰው ልጅ በጣም ማለት ይሆናለ ስጋው ነው ስትነኪበት፣ ነገር እና እኔ ደግሞ እምነትን አልነካውም። የአንድ ሰው እምነት ብቻ ጠርቻል አልተናገርኩም። ሃይማኖት ሌላ ነው፣ ጓደኝነት ጓደኝነት ሌላ ነው። እና አታገናኙት እኛ እኔ ያልኩት ጓደኝነታችን ነው ያልኩት፣ እንጂ ጓደኝነታችን ይቀጥል ላስታርቃቸው እንደ ድሮ እንሁን አላፈቃችሁም የድሮ በጥሩም በመጥፎም ጊዜ አብረን ያሳለፍ ነውን እነዛ በእርግጥ የተወሰኑም አመታት ቢሆን አንድ አመትም ቢሆን አይታችኋል እናንተም እንዴት እንደምናሳልፉ ምናምን ነገርና ብዙ ግሩብ ነበረን ብዙነን ነን እንጫወታለን እንስቃለን በደስታ አሁን እስቲ አሁን ያ ነገር ለመመለስ ምታስፋለሁ ምን ትያቸዋለች እስቲ አሁን ላይ ያ የድሮ ፍቅራቸው ምናምን ምን ላይ ደርሰሻል አንቺስ እኔ በነገራችን ላይ እነሱም ያልኳቸው ነገር ቢኖር በእምነታቸው አይደለም። እኔ ፍቅራችሁ እንኳን ማስቀጠል ባትችሉ ጓደኝነታችንን እናስቀጠል ነው ያልኳቸው ለሁለቱም። ምክንያቱም እኔ ጓደኝነታችን ነው የምንፈልገው፣ አንድነታችን ነው የምንፈልገው እና አንዱ ሆነን ትላንት ያሳለፍነው ችግር ዛሬ ላይ ደግሞ ነገ ከነገ ወዲያ ምን እንደሚፈጠር አናቅም። ማለት እነዚህ ልጆች በቃ ተለያዩ፣ እኛም መበታተናችን አይቀርም። እሺ ፍቅር ጋር ሆነን አንዳችን ሌላ ፏድ ጋር ልንሆን እንዲህ ልንነጣጠል ነው አይደለም እ ፏድ ጋር ስንሆን ደግሞ ፍቅርን ልንተዋት ነው አይደለም። በቃ እኔ ቢያንስ አሁን ደግሞ እዚህ ከምጣው በኋላ የተወሰኑ ነገሮችን አስተካክያለሁ። አልሐምዱሊላህ። እናንተም ታይ ብላችሁኝ እኔ አርፌ አልተቀመኩም። አርፌ ስላልተቀመኩ ደሞ በዚህ አልጸጸትም። ምክንያቱም እኔ ጥሩ ነገር ነው ላድርግ ያልኩት፣ መጥፎ ነገር አይደለም፣ ሰይጣናዊ ነገር አይደለም። ስለዚህ እየሰራሽ ነው እነሱን ለማስጠረቅ። አዎ እኔ ምንም ያህል መስዋዕትነት ትከፍላለሁ እነሱን ለማስጠረቅ አንድ ለማድረግ፣ ምንም ያህል ውጤቱ ምንድነው። እኔ ቢያንስ አሁን ከሄድኩበት ቀን ጀምሮ ቢያንስ ጥሩ ነው እንደ በፊት አይደለም ስላችሁ በፊት በጣም ከሩ ምናምን ነበረ፣ አሁን ላይ ግን አይደለም። እነዛን ነገሮች የሉም። ቢያንስ እንኳን ደስ የሚል ነገር አለ። አዎ ደስ የሚል ነገር ደስ የሚል ቅርብ አለ። ተነጋግረናል እና ደግሞ ያው ኢንሻላህ በቅርቡ ደግሞ አብረን እንዴት ታሳባችሁ ምናምን እንመጣላችኋለን አምሮባችሁ ምናምን ላችሁ ፈልጋለሁ እኔ ግድ ነው። ግድ ነው። እኔም በጣም ናፍቆኛል። ያው ታጀራም ያሉት ጓደኞቻችን በጣም ናፍቋቸዋል። እነሱ ከሌሉኛ እንዴት ነው እንደዚህ የምንዘልቀው ምናምን። ግን እንዴት አገኘሻቸው? በጣም ናፍቀውሽ ነበር፣ ምንም ጥያቄ የለ። የምር በነገራችን ላይ እኔ ሰው አልልመድ፣ ሰው አልውደድ። የምር ሰው ከወደድኩኝ አንዴ ነው እና በቃ ምን ልበል፣ ከኔ በላይ ከልክ በላይ ነው ሰው መወደው ማም ነው ምቀርበው ማለት ነው። እና ያው ይሄን ባህሪ ይመስለኛል አንዳንድ የሚጎዳኝ ግን አልከፋበትም ይሄ ባህሪ ስላለኝ ማለት ነው። ምክንያቱም ከማንም ሰው ጋራ መኖር ችላለው። አልሀምዱሊላህ በጸባይ በምንም አላማርርም። እና እርግጥ ነው አንዳንድ ጊዜ የሆነች ቻሌንጆች ይገጥማል እና በነዛን ነገሮች ለማማረር እንችላለን እንጂ ያው ፈጣሪ ሰጣንን ጸጋ አይነፈግም። ወደ ስለዚህ ቤተሰብ የምር በቅርቡ አዲስ ነገር ይኖራል። ያው ጠብቁኝ። እኔ ታውቃላችሁ፣ የተናገርኩት ተናገርኩ። እሱን ነገር ለማየት ያው መቼም ደስ የሚል ነገር ከሆነ ታርቀው አብረው ሆነው ምናምን ነገር ቆረጠ ቁረጣ ማየት እንችላለን ብዬ አስባለሁ። አረ እንችላለን ሳይሆን እናያለን። አረ ወክ እርግጠኛ ነሽ? እኔ አሁን 100% እኔ እርግጠኛ ነኝ። በነገራችን እኔ 100% እርግጠኛ ነኝ፣ እርግጠኛ ነኝ። በጣም እርግጠኛ ነሽ? በምን ምን ተማምነሽ ነው ስልህ በቃ እኔ አንድ ነገር ማድረግ አለብኝ ካልኩኝ ያደርጋለሁኝና ያንን ነገር ደግሞ ካላደረኩ ቅር ስለሚለኝ እነሱም ስለሚያውቁ ደግሞ ያው መቶ በመቶ እኔ በራሴ እርግጠኛ ነኝ። መቼም ተስፋ ቁብተ እያሳካሽ ሆነው ማለት ነው። አሁን ላይ በደ በደንብ ነው የማሳካው እና ቤተሰቡ እ ለስ ብሎኛል። ይ ምር የሆነ ነገር ምናምን እንዳደረግሽ ነው የተሰማኝ። መጀመሪያም ጠርጥሬ ነበረ። የተወሰነ እርምጃዎችን ትሄጃለሽ እያስቤ ነበር ላይ ም እንዳሰብኩት ሆኗል ማለት ነው። እኔ በነገራችን ላይ አንድ ነገር አደርጋለሁ ብዬ ከወጣውኝ ይደረጋል። ምን ስ በቃ የተወሰነ ጊዜ ሊፈጅብኝ ይችላል፣ የተወሰኑ ነገሮችን እንትን መስዋዕትነት ሊያስከፍለኝ ይችላል እና እነዛን ነገሮች ደግሞ እኔ አደርጋለሁ ካልኩ አደርጋለሁ እና ያው እኔ ጋር መቶ በመቶ ሁለታቸው መነጋገር አለባቸው ብዬ አስባለሁ። እኔ ራሴ ማለት ነው አዎ እና ደግሞ ሰሞኑን ሲሰራ የነበረው እሱ ነው እና ሁለታቸው ማንም ሳይኖር እኔ ራሱ እኔ ራሱ አልኖርም በቃ ቢያንስ ይህን ነገር ካደረኩኝ ለእኔ ይሄ ቀላል ነው ከምንም በላይ ማለት ነው። አንድ ሰው ችግሩን ፈቶ መነጋገር ከቻለ በጣም ቀላል ነው መንገዱ ማለት ነው። ሰው ባይዘው ያጣላልም ያስታርቃልም። አንዳንድ ሰዎች ደግሞ ሊኖር ይችላል። በቃ እነሱ ታውሳለህ ኪዛኔ አንቺን እሱ ላይ ያጣላሻቸው ተብዬ ነበር። አዎ ተብለሽ ነበር ብዬሽ ነበር እንጂ እኔ ራሴ ብዬሽ ነበር። አንተ ራስህ ብለኛል። ኦ ይመስላል ታውቂያለሽ አንቺም እዚህ ቁጭ ብለሽ ምንም ነገር አታረጊ ምናምን ስለ ስለነሱ ማታወሪ ማጠይቃቸው ምናምን በቃ ዝም ዝም ስትይ ተነገረኝ። እኔም እንደዚህ ህክማናት ምናምን ነገር ምታጫጭረው ምናምን ተባለ፣ እኔም አማንኩ። ታዲያ ምን ላድርግ፣ ይቻላል፣ አልሐምዱላ። እኔ አይደለሁም። ሲቀጥል ወሬ ከሰማን ያው ብዙ ነገር እንሰማለን እና አንዳንዴ ውሸትን ነው የምንሰማው። እውነትን ብዙ ጊዜ ልብ ላንናልት እንችላለን፣ ላናዳምጡ እችላለን። ውሸት ነገር ላይጥመን፣ እውነት ነገር ላይጥመን እንችላል ና ውሸትን ብቻ ምንወድ ሰዎች አለን እና እኔ በነገራችን ላይ አንድ ነገር ጀሚል ይህን ነገር አድርጓል ከተባልኩ ቀድሜ አጣርቼ እጠይቋለውኝ እንጂ በምንም ተአምር ሄጄ ጀሚል አንተ ጥፋተኛ ና አንተ እንደዚህ ነክ ብዬ አልተናልለውም። የትኛውም ሰው ችግር ካለበት መነጋገር ይችላል፣ መፍታት ይችላል። ጸብም ካለ ደግሞ ልክ እንደዛው ቢያንስ የጸቡ መፍትሄ ምን እንደሆነ አጣርታችሁ ሁለቱ የሚቀራረቡበት መንገድ ከተከፈተ በጣም ቀላል ነው፣ ቢያንስ ችግራቸው ይፈታል። እና እኔም ያደረኩት ይሄ ነው። ይሄ በማድረግ ደግሞ በጣም ደስ ብሎኛል። በቅርቡ ደሞ መቶ በመቶ እርግጠኛ ሆኜ የምነግራቸው ነገር ጓደኝነታችን፣ የነሱ ፍቅራቸው፣ እኔ በፍቅራቸው አልገባም። ያው ፍቅር እራሱ የቻለ ነው፣ እምነትም እራሱ የቻለ ነው። እና እነሱ ደግሞ ይሄንን ነገር ሁለቱ ተነጋግረው የፈለጉት መወሰን ይችላሉ። እና ጓደኝነታችን አብሮ አደግነታችን፣ እህትነታችን፣ መተሳሰባችን፣ መደጋገፋችን በቅርቡ ኢንሻአላህ ይመለሳል። ኢንሻአላህ እንጠብቃለን፣ እኔም እንጠብቃለሁ በጉጉት ግድ ነው። ስለዚህ ቤተሰቦቻችን ህክማ ያለቻችሁ ነገር ሰምታችኋል። በቅርቡ አዲስ ነገር ይኖራል፣ ይታረቃሉ፣ አብረው ይሆናሉ ብላለች። ተስፋ አለ ብላለች። እንግዲህ በተስፋ እንጠብቃለን። እርግጠኛ ሆና ነው የተናገረችው። ባይዘዊ እኔ እርግጠኛ ነኝ። ስለዚህ እና ቤተሰብ ለማንኛውም ብቻ ያው እናንተም ነገራቶችን ለማጣራት ሞክሩ። በቃ አታራግቡ ወሬ ምናምን። መሀል ላይ አንዳንድ ሰዎች ሁላችሁም አይደላችሁም። በጣም ምርጥ ሰዎች አላችሁ፣ ማለት ምርጥ ፋሚሊዎቻችን አላችሁ፣ የነሱ ምርጥ ቤተሰቦች አላችሁ፣ ለእነሱ የምትቆረቆሩ፣ ለእነሱ የምታዝኑ፣ በቃ የእነሱ ነገር የሚያሳስባችሁ ብዙዎቻችሁ አላችሁ እና ይሄ ነገር በጣም የሚበረታታ ነገር ነው፣ ደስ የሚል ነገር ነው። ነገር ግን መሀል ላይ የሆነ ነገር የምትሰሩ ሰዎች አላችሁ እና ከዛ ይልቅ ሰውን ለማጣላት፣ ሰውን ለማለያየት፣ ለመበታተን ከመሞከር ይልቅ ለማስታረቅ እንሞከር፣ ለማጠጋጋት ወሬ ለማረጋጋት ነገር ማድረግ ይቀላል። ቢያንስ አንድ ሰው ጥፋተኛ ነው ተብሎ እንተ ማለት አይቻልም እና ስለዚህ ሁለቱም ተረጋግተው የራሳቸውን ላይፍ ይፈታሉ፣ ያስተካክላሉ ብለን እናስባለን። እንግዲህ በመሀላቸውም ሰው መግባት የለበትም። ክማ አንቺ በደንብ በዚህ ነገር ላይ በደንብ መስራት አለብሽ እስከ መጨረሻው፣ ማለት በቃ አ ያለሽን በሙሉ ኤነርጂሽን ማውጣት አለብሽ። ለእ በነገራችን ላይ ይህ ነገር ሳላስተካከል ብታጀራ አልመለስም። አሳኪ ጨርሽ ምና ስለዚህ እዚህ ትቆያለሽ ማለት ነው። አዲስ አበባ እስከምታደርሰ በርቺ። ለማንኛውም ቤተሰቦቻችን ለነበረን ጊዜ በጣም እናመሰግናለን። ስለ ተከታተላችሁ በጣም ቴንኪ ላይክ ሰብስክራይብ እያደረጋችሁ ውጡ። ቤተሰብ ሁኑ አበረታተና በጣም ነው የምንወዳችሁ። በጣም ነው የምናከብራችሁ። ሁሌም ከጎናችን ስለሆናችሁ ደግሞ ያው በጣም በጣም ነው የምናመሰግነው። እንወዳችኋለን። ባይ ባይ ባይ ባይ።